ነፍሴ እኮ ልትወጣ ነበረ። አሁን ነፍሴ እርፍ ብላለች እንዴ። ለምንድነው ድነው እንደዚህ ምታስጨንቁን ግን? ብሩኬና ሀይሚ ያረሰው ግን ተው፣ ግፍ ነው፣ ግፍ ነው፣ ተው፣ ተው። ይሄ የሰው መውደድ እግዚአብሔር ነው ምላች። በድብርት ውስጥ ሆኜ እራሴ ነው ምን ነበረ። አሁን ሳቄን ጀመርኩት። አስቆዙሙን ጠፍታችሁ ብሩኬና ሃይምዬ ማለት ነው። ይሄው ዛሬ አበባ መስለው ድምቅ ብሎ በቃ ድምቅምቅ ብሎ ሽብርቅርቅርቅርቅ ብለው መተውልናል። ጀረቃ ወጃችን ብዙ ነገር ድራማ ሲሰራባችሁ ብዙ ነገር ስትባሉ እናንተ ግን ትቅፍቅፍ ብላችሁ በስስት ዓይን እየተያያችሁ ከዛም አለፍ ሲል ብሩኬ ያደረገላትን የጣት ቀለበት እያየ ነው ተመስጦ ማለት ነው። እሷ ደግሞ ፍ ምናምን ቅፍ ምናምን አድርጋ ምናምን ነገር አይኖቿን ከአይኖቹ ላይ ጣላ አድርጋ በስስት እያየችው ነው። የኒ ማሮች የኒ ስስቶች፣ እንኳን በደህና መጣችሁ። የምር እንደዚህ መወደድ እንደዚህ መወደድ ግን። አሁን ያዩትኝ እነሱ እኮ ከመጡ ቆይተዋል። ውዶቼ የምር ተጣልተው ነው። የበፊቱ ፍቅረኛው መታ ነው ደብዳቤ ምናምን ነገር አይታ ከዛ ደንግጣ ምናምን ሀይሚ ቤት ቀለበቱን ጥላ ሄዳ ነው ስትዬ ነበርሽ አንቺ ከክ ተው፣ ግን ተው፣ ያላረጋገጣችሁትን ነገር አታውሩ። በቃ ለምንድነው መጥፎ ነገር የምታስቡት? ምናልባት እኮ ሳይመቻቸው ቀርቶ ነው ብላችሁ ብታስቡ ምን አለበት። ለማንኛውም ለተጨነቃችሁ እንኳን ደስ አላችሁ። ብሩጌና አይሚ ድምቅ፣ ሽብረቅ ሽብረቅ፣ ረቅረቅ መተውልናል፣ መተውልና የኛ ውቦች፣ ሁሌም ሁሌም አሸብርቁልን። አንቺ ንግስት ሆነሽ እኔ ደግሞ ንጉስ፣ ሀገርም ባንበራ የልባችን ይድረስ ብሮ ተቀኝቶላት ብሩኬ ሳይጨርስ ተለያዩ ምናምን እያላችሁ ተጣሉ። ተው እንጂ ተው። በውሸት ሲቶ ባትስሮ ነጥሮ አይደለም። ውሸት ጥሩ አይደለም። ለማንኛውም የልቤ ደርሷ ስለመጡ